ይዛዝርት የሆኑ ሰባት መቶ ሚስቶች፣ ሶስት መቶ ቁባቶች ነበሩት። ሚስቶችም ልቡን አዘ ነበሩት ይላል። ያ ስለ ሰለሞን ንጉስ ሰለሞን ሰባት መቶ ሚስቶች፣ ሶስት መቶ ቁባቶች ነበሩት። ቅዱሳ እዚህ ጋር ሌላኛው፣ እዚህ ጋር ሌላኛው ለቁትሂም አባት ለአሹር ሄላ ና ነእራ የተባሉ ሁለት ሚስቶች ነበሩት። ያዕቆብ ልክ እንዲሁ ሚስቶች ነበሩት። ሊያ ናሀና የሚባሉ ሚስቶች ቁባቶች ነበሩት። አብርሃም ልክ እንዲሁ ከአንድ በላይ ሚስቶች ማጫት ነበር። ይሄ ሁሉ ችግር የለውም፣ መጽሐፍ ቅዱስ ነው። አንድ ቦታ ላይ ከአንድ በላይ አታግቡ፣ ከአንድ በላይ ክልክልና የተባለበት የለም፣ መጽሐፍ ቅዱስ ነው። ስለዚህ ከአንድ በላይ ማግባትን የመቃወም ሞራል የለውም ማለት ነው። ክርስቲያን ሰው ብሉይ ኪዳን ከሆነ የአምላክ ቃል ነው አይደለም? አምላክ በሁሉም ጊዜ ትክክል ያደርጋልና ያደርገ የተቃወመባቸው ቦታ ካለ እነዚህን ቅዱሳን ሰዎች አንዱ አብርሃም ግን ትዕዛዜን ጠብቋል እያለ መስክሮ እነታል እግዚአብሔር ነገር ግን ከአንድ በላይ ማግባቱ ሲቀር ብሎ የተቃወመበት ቦታ የለም። ጠግን ዳዊትን ሲያወድሰው እናያለን። እግዚአብሔር ምን ይላል ዳዊትን ያወድሰው ዳዊትም ዳዊት ግን በእግዚአብሔር ፊት ምንም አይነት በደልም አላደረግም፣ ክፉን ነገር አላደረግም፣ በኦርዮ ላይ ካደረሰው በደል በቀር ይላል። ከአንድ በላይ ማግባቱንስ በፍጹም አልኮነነበትም። በጣም ይገርባችኋል። ችሜ በጣም ይረዝማለች። እዚህ ድርስ ታች እውነት ብለህ ትላቸዋለህ። ይሄ ና የውፅዋል ናቸው እሺ። ምን ነበር ሌላ ልጅ ባባ ጥያቄ አለ። ሁኔታ ጥያቄ ጥያቄ ከእስልምና ጋር በተያያዘ ብዙ ጊዜ ሰላት ስታረጉ ሰላት ሰላት ስታረጉ አቅጣጫችሁን ወደ መካ ነው የምታዞሩት። ጋር አላህ መካ ነው ያለው አላህ መካ ስላለ አይደለም? አቅጣጫችሁን ሰላት ስታደርጉ ወደ መካ ነው ዞራችሁ የምታደርጉት አቅጣጫ ለምን? አላህ በሁሉም ስፍራ የሚገኝ ከሆነ አላህ በሁሉም ስፍራ የሚገኝ ከሆነ ለምን አቅጣጫ መዞሩ አስፈለገ?

አምላክ ባዘዘህ መልኩ ነው አምልኮን የምፈጽመው አይደል። እርሱ ሲያዘን ጊዜ ሶላትን በምትሰግዱ ጊዜ ወደ ቅድ አቅጣጫ ዙራቸው ስገዱ አላ። በሌላ ቦታ ላይ መን ናል ፈአይነማ ትወሉ ፈሰማ ውጭ ላ ይላል ወደ ፈለጋችሁበት ወደ የትኛውን ቦታ በትዞሩ እኔ እዛ አለ ላል አላህ ስብሀነው ተዓላ። ሁሉም ቦታ ያያል፣ ሁሉ ይቆጣጠራል፣ ሁሉን ያውቃል ማለት ነው። ወጥቷል። ነገር ግን ለስግደት አቅጣጫ ለሶላት አምስት ማውቃት ሶላት በምትሰግዱ ጊዜ ፈወሊ ወጅሀከ ሸጥረ ልመስጅድ ልሐራም ይላል። ሶላትን በምትሰግዱ ጊዜ ወደ ቅብል አቅጣጫ ዙራችሁ ስገዱ ይላል። በዚሁ አንጻር መጽሐፍ ቅዱስ ላይ ወደ ቤተ መቅደስህ ዙሬ እሰግዳለሁኝ አለ ዳዊት። አ እግዚአብሔር ቤተ መቅደስ ብቻ ነው ያለው ማለት ነው፣ ወደ ሌላ ቦታ የለም ማለት ነው። ያስኬዳል፣ በዚህ አያስኬድም። ወደ ቤተ መቅደስህ ዙሬ እሰግዳለሁ አለ ማሳያችሁ። ቅዱሳን በላሳያችሁ ዳዊት ወደ የራሳቸው የሆነ አቅጣጫ ነበራቸው። መጽሐፍ ቅዱስ ነው ስግደትን በሚያደርጉ ጊዜ ታላቸውያው እና ቅዱሳን ይተቸውን ወደ ቅዱስ መቅደስህ እሰግዳለሁ፣ ስለ ምህረትህና ስለ እውነት ስምህን አመሰግናለሁ። በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርጋለሁ። ወዴት እሰግዳለሁ? ሆነ ወደ ቅዱስ መቅደስህ እሰግዳለሁ።

እንደ እ አንዴ ጥያቄ አርሴኔስ ክንፍ እንደ እኔ አሁን ኔጋችን ስለ እስር በመጀመሪያ ደረጃ ቁርአን ሲወርድላቸው ማንበብም መጻፍም አይችሉም እና ያኔ እሳቸው ማንበብም መጻፍም ስለማይችሉ የጻፈላቸው እና እንትን ቁርአን እንደዚህ ጽፎ አባጭቶ እንትን ያደልን ሰው እነማን ነበሩ? ሌላ ቁርአንን የጻፈው ማን ነው? ቁርአን ከማን ዘንድ ነው የመጣው? በማን በኩል መጣ? ለማን መጣ? ማን ጻፈው? ቁርአን ከማን ዘንድ ነው የመጣው? ከአላህ ዘንድ። በማን አማካኝነት? በመልአኩ ጅብርኢል በገብርኤል ወይንም በመንፈስ ቅዱስ አማካኝነት መጣ። ለማን መጣ? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ማን ጻፈው? የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች። ለዚህ ሁሉ ማስረጃ قال الله سبحانه وتعالى في سورة الشعراء

ኦሱጄ ካላስቸገርኩ አስቸገርኩ፣ ከኮፒሊንክ አስደርግልኝ እና ሪፖርት ስለተደረገብኝ እና ደግሞ ከፍተኛ ችግር ላይ ነኝ። ሊያግዘኝ የፈለገ ፕሮፋይሌ ላይ አካውንት ያለ ያግዙኝ። ስራ አቁም ያለው አባረውኛል። ሁለት ሶስት ቦታ ጸጉር ቤት ሰራ ነበር፣ ተባረር ያለው ቡና ምናምን ሞካከር ነበር። እሱንም ስላስቆሙኝ ከፍተኛ ችግር ላይ ነኝ። አግዙኝ። ሌላው እሑድ ለታ ነቢል ጋር ፕሮግራም ይዘውልኛል። ነቢል ሰለምቴው እሱ ጋር መታችሁ በእሱ ጋር ማገዝ ትችላላችሁ። ነቢል ሰለምቴው ፕሮግራም ይዞልኛል። ናው ሙሉ ቤተሰብ ነው የሰለም ነው። አጠቃላይ ስድስት ልጆች እና እኔ ሰባት ቤተሰብ ማለት ነው። ያው በሁለቱ ልጆች የተነሳ ነው እና አላህ ሁላችንንም ቀጥተኛ መንገድ መርቶናል። ኢንሻላህ ደግሞ አባታቸውም አንድ ቀን ወደ እውነታው ይመጣል። በዱዓችሁ አግዙን ማለት ነው። እስከዛ ድረስ ግን ያው ሲንግል ማማን በመሆኔ ትንሽ ችግር ላይ ነኝ። አግዙኝ ስራ ቁም ይቁጫ ያለ አካውንቴ ፕሮፋይል ላይ አለ። አሰላሙ አሊኩም ወራቱላ በረካቱ ወላይኩም ሰላም ወራመቱላ ወበረካቱ። እሱ ጥያቄ ነበረኝ እርሱ አባቴ ማለት ነው። አባቴ ትንሽ ያማው ነበረ የሆነ እንደ ጅኒ ምናምን ነገር ማለት ነው። እና ያንን ነገር ሁል ጊዜ አንድ አመት አንድ አመት አንድ አመት ሲሆን በግ ምናምን እያረደ እንትን ይላል። የሆነ ደም ምናምን ካላየ ያማዋል በሚለው እንትን ይል ነበር እና ይሄን ነገር እንዴት ነው

አባቴ ማለት ነው ያማዋል፣ እና በጣም ያማዋል አንዳንድ ጊዜ እና የሆነ መካከል ምናምን የሚባል ነው።